ጅቡን ይሄ ተለየ ነው። ከማንኛውም እይታ በመሰወር ወደ ጠላት መንደር በቀጥታ በመብረር ግጠኛ የሆኑ ልኬቶች አሉት እና በነገራችን ላይ ከባድ አደጋ ሊያስከትሉ የሚችሉ የጦር ተልእኮችን በቀላሉ በማሳካት የሚታወቅና ወደ ተለያዩ የዓለም ዳርቻዎች በፍጥነት በመብረር ይህ ግዳጆችን የሚወጣ ብርቱ አውሮፕላን ነው። About 6,900 6 miles, which is around 11,000 kilometers. ቢቱ የጦር አውሮፕላን በዓለማችን እጅግ ውዱ አውሮፕላን ሲሆን በማይታመን ሁኔታ አንዱ ፕሌን ማለት ነው፣ 2.13 ቢሊዮን ዶላር፣ 2.13 ቢሊዮን ዶላር። ይህ አውሮፕላን በቀጥታ ከ13 ቦይንግ አውሮፕላን መግዣ ጋር ይስተካከላል። እናስ ቢቱ እንዴት በዋጋው እጅጉን ውድ ሊሆን ይቻላል? እንዴትስ ነው ይህ የምትመለከቱት የቴክኖሎጂ ግኝት ሀገራት ወይም ለአብዛኛዎቹ ሀያላን ሀገራት ድብቅ የቴክኖሎጂ ውጤት ሊሆን ይችላል። በዚህ የጦር አውሮፕላን ነው አሜሪካ ፎርዶ፣ ናትናዝ እና ኢስፋሃን በሚገኝ የኢራን የኒውክሊየር ጣቢያዎች ላይ በጣም የተሳኩ ጥቃቶችን ያከናወ